ጽዮን በጣም ከፍተኛ ስህተት ሰርታለች። ይሄ ምንድን ነው? ኤፍራታ ገነት እናት መሆኗን ኤፍራታ መስማት ያለባት በዛ አይነት ሁኔታ ላይ እያለች፣ በተለይም ናታል እያስጨነቃት፣ እንደዛ ራሴን ላስታውስ ምን እንዲሆን ኋላ ቅም ባላ ሰዓት እንግዲህ በዚህ የአፌት ደግሞ ቪዲዮውን ለቆ ወንጀለኛ አድርጎ እሱን ከሶ በሱ ምክንያት እሷን ወደ እሷ ለመሳብ እና እሷ ጋር የደገሰውን ሰርግ ለማድረግ እያለ እንዳለ በዚህ ጭንቀት ውስጥ ያለች እንግዲህ ለዓመታት ለመናገር ሁላቸውም ዳግምም ሆነ ለመንገድ ሲል ገኒዬ የቆዩ ቆዩ ሰዓቱ አይደለም፣ በዚህ ሰዓት አልነግራትም፣ ትንሽ ትረጋጋ እያለች ጊዜ እየወሰደች ባለች በሰዓት ፂወን ግን ይህን ነገር መናገሯ በጣም ከባድ ስህተት እንደሰራች ስላወቀች እንግዲህ ዳግም በጣም ደብድቧታል ማለት ነው። ስለዚህ ይህ ነገር በጣም ኤፍራታ እናቷን ከአንድ በቷ ብትሰማ ኑሮ የገኒዬን ነገር ጥሩ ነበረ። ኤፍራታ በእናት ላይ ብዙ ተስፋ ቆርጣለች። ብዙ ነገር አይታለች። ብዙ ነገር ሰምታለች። ለብዙ ጊዜ ቤተሰብ የለኝም እናቴ ብትሆን ገኒ ጥሩ ነው ብቸኝነት ተሰምቶኛል። ከዚህ በኋላ ጨካኝ ነሽ አንቺ እናቴ ልትሆኝ አትችይም። ኤፍዬም ገኒ ላይ በጣም ተጨናንቃ ተናግራ ጮሃባታለች ማለት ከዚህ በኋላ እናቴ ልትሆኝ ብትይኝም አይገባኝም። እናትሽ ብትይኝ እንደሌለኝ ነው የምቆጥረው እናትነቱ ምክንያቱም ይሄን ያህል ጊዜ ከጎኔ በእኔ ብትሆኝም ስሰቃይ እናቴ የሚለውን ቃላት ብጠቀምና ብጠራሽ በጣም ደስ ይለኝ ነበር። በእርግጥ አብረሽኝ ነሽ፣ ምንም ያጎደልሽብኝ ነገር የለም። እናትነቱን አንቺ ስለምታውቂ ብዙ ፍቅር ሰጥተሽኛል፣ ግን ጥሩ አላደረግሽም እያለች ስትላት ገኒ ደግሞ በፂ ላይ በጣም ከባድ እንዴት እንደዚህ ነገር ታደርግኛለሽ? በስንት ጊዜ አምቄ ያዝኩትን ነገር ጊዜ አመቻችቼ አንድ ቀን ነገር ማቅረት አለው ያልኩትን ነገር እንዴት ትነግሪብኛለሽ? ለምን አቸኮለሽ? በዚህ ጊዜ እንደዚህ ነበር እንዴ ልንነግራት ያሰብነው? እኛ እኮ የእሷ አለመረጋጋት ነው ብላ በጣም ተጨናንቃለች ማለት ነው። ናቲ ደግሞ በዚህ ላይ የራሱ ችግር ማን ነው እንደዚህ ያደረገብኝ? እያለ እያስታወሰ እንግዲህ ራሱን ለመመለስ ብዙ ቦታ ላይ እየደረሰ ባለበት የኤፍራታ እና የጽዮን ደግሞ በገኒና በዳግም ላይ እንደዚህ መፈጠሩ እሱን የተባ የበለጠ አጨናንቆታል። አሰላሙ ዓለይኩም ወራህመቱላሂ ወበረካቱ። ውድ ተከታታዮች እንደምን አላችሁ? በሌላ ያላችሁበት ያለ ሰላምታ ይድረሳችሁ። ቻሸር ሰብስክራ እያረጋችሁ አበረታቱኝ ማለት ነው። በጣም እንግዲህ ጽዮን ገኒ ለኤፍራታ መናገሯ ስህተት ከባድ ስህተት ነው። በዚህም እንግዲህ ኤፋዬ በጣም ተቀይማ ተቆጥታለች። እና ሀረግ እንግዲህ በዛሬው እለት እንደምታዩት ኤፍራታ ጽዮን ገኒ እናቷ መሆኗ እየነገረቻት ነበረ። ፂ፣ ደግሞ ይህን ነገር ማድረግ አልነበረባትም መናገር አልነበረባትም። ከራሷ ከእናቷ ከወላጅ እናቷ ወይንም ከወንድሟ ወይንም ሁላቸውም ተሰባስበው አንድ ነገር ወስነው ቢነግሯት በጣም ደስ ሲል ነበር። አንድ ነገር ለብዙ ዓመታት ስትናፍቁት የነበረ እናትን ያክል ነገር እንደዚህ እንደ ቀልድ ስትነገሩ በጣም ከባድ። እናት የለኝም ብላ ስሜቷ ተጎድቶ የኖረች ናት። እንዲሁም አብረዋት እየበሉ አብረዋት እየጠጡ ቤተሰብ የለኝም እያለች ውስጤ ባዶ ነው እያለች እያዘነች ብዙ ነገሮችን አሳልፋል። ቤዛ እንኳ ወፍዘራሽ ወርቀሽ ነው የተገኘች፣ አባቴንም ወርቆ አግኝቶሽ አሳደገሽ እያለቻት ብዙ ጊዜ ልቧን ስትሰብራት ያኔ እኔ ነኝ ገኒ እናት አለሽ ለምን እናት የለሽም ብትላት ኑሮ ቀጥ ብላ ሙሉ ስሜቷን ትናገር ነበር። ግን በዚህ ገነት ደግሞ የእሷን ስቃይ እያየች ለመናገር አልፈለ ለገችም ነበር በዚህ ጊዜ ተስፋ ቆርጣ በገኒ ላይ በቃ ከዚህ በኋላ እናቴ የልቶኛ ትችኝም፣ ብላ በሰዓቱ በጣም ተበሳጭታ ተናዳለች ማለት ነው። ገኒ ደግሞ በፂ ላይ እንዴት እንደዚህ ታደርግኛለች ለአመታት ያክል እያወቅሽ እንደማታውቂ ሆነች እንዴት ይሄን ነገር ትነግሪብኛለች በማለት በጣም ገኒ ተናዳባታለች። ዳግምም እኛ መናገር አቅቶን ነው ወይ እህትነታችንን እሷን እኔም ወንድምነቷን ምነቷን ብገልጽላትም ግን ቃላቱን ብቻ ለመናገር የከበደንን እንዴት አንቺ ቀለሽ ትነግሪያታለሽ እያለሽ ነበረ። በዚህ ጊዜ እንግዲህ ናቲ ለማንኛው ልሁን ለሚስቱ ልናገር ወይና፣ ለፂወን ልናገር ወይንስ ለገንዬ ልሁን የሚለውን ለመምረጥ በጣም ከባድ ሆኖበታል። በዚህ ጊዜ ከጭንቅ ላይ ጭንቅ ነው። በዚህ ላይ ደግሞ ኤፍራታ የእሱን ቪዲዮ ተልኮላት፣ ይህ ቪዲዮ እንዴት ይሆን እውነት ወንጀሉን ፈጸመው ወይ እንዲሁ ፈጽም አደረገው ወይ እያለችና እዛ ደግሞ የታገቱ ሴቶችን ለማላቀቅ እያለች ብዙ ሀሳብ ባለችበት ያ ያፌት ምን ጊዜም ሀሳብና ቅዱን እስካላሳካ ድረስ ወደ ኋላ የሚል ሰው አይደለም። ወይም ጊዜ ደርሶ እንደ ቤዛ ስር ቤት ገብቶ ካልተቀላቀለ በፍጹም ከናታል ራስ አይወርድም። ግን ናታልም ቢሆን ደግሞ ይህንን ነገር ከደረሰበትና ቪዲዮውን ካወቀ በኋላ ሰውየውን ማንነቱን በፎቶው ቪዲዮውን አፈላልጎ እሱን ሰውየውን እንግዲህ ያ ያደረገው የሚሰጠው መድኃኒት እንደ ህፃንነት ቀይሮ እየተሳሳቀ እየተጃጃለ ሰውየውን እንዲመታው ቢያደርገውም ሰውየው ግን ጥይት የማይመታው ልብስ ለብሶ ስለነበረ ምንም ጥይቱ ከደረቱ ላይ ቢያርፍም አልተጎዳም። ግን እሱ ማንነቱ ስለማያውቅ ፊልሙ ላይ ሲያዩ ግን እርሱ እንደገደለው ነው የሚያደርገው። ስለዚህ ብልጥ ከሆነና ጎበዝ ከሆነ ወይም ኤፍራታም ቢሆን ይህን ነገር ጠንቅቃ ካየች ይህን ሰውዬ የተገደለብን ብለው ቤተሰብ የሚያመጡትን ቤተሰብ ማወቅ ይኖርባቸዋል። በዚህ ጊዜ ያፌት እንግዲህ ይከስራል ማለት ነው፣ ውሸትነቱ ይወጣበታል። እሱ ግን ኤፍራታም በዚህ ቪዲዮ ምክንያት ወደ ራሱ ለማምጣት ያደረገው ሲስተም ነው። ስለዚህ እሱም ራሱን ሰው ገድ እያለሁ እያለ ራሱን እያጨናነቀ ኤፍራታም የተጨናነቀች እንዲቀጥሉ ነው የሚያደርገው። ኤፍራታ ግን አሁን ምን ትወስናለች? የገኒን ጉዳይ ረጋ ብላ አነጋግራ አስተውላ ትመልሳለች ይመስላችኋል? እዚህ ላይ ቪዲዮው ሊመጣላት እና ሊያሳያት ነው። የእነዛን ነገሮች ደግሞ ሴቶች ልጆች የታገቱ ለማውጣት ወደኋላ አልልም ብላ ኤፍራታ በእርግጥ በጣም ጀግናና ጠንካራ ሴት ናት። ቢሆንም ግን አንዳንድ ጊዜ ነገሮች ሲደራረቡባችሁ የምትወስኑበት ነገር ግራ ያጋባችኋል። ስለዚህ ኤፍራታ በአሁኑ ሰዓት ግራ በተጋባ ሁኔታ ትገኛለች። ሕይወቷን አስተካክላ የተሻለ ሕይወት ለመኖር የምትችለው እነዛን የታገቱ ሴቶችን ካወጣው በኋላ ነው የሚል ዓላማ አላት። ግን ተስፋ የምትቆርጥ አይደለችም በተለይ እነዛን ለመላላት አገቱ ሴቶች በጣም እደርስላቸዋል የሚል ዓላማ ስላላት ዓላማዋን እስከ መጨረሻ ትጋፈጠዋለች። እናቲንም ቢሆን በፍጹም ናታን አንዳንድ ጊዜ በፍጹም የሚነግረውን ነገርና በጣም ሰውን የማመን ነገር አለው። ግን አሁን ለምንድን ነው በዙሪያ ሰዎች የከዱኝ፣ ሰዎች የሚርቁኝ፣ ስቀርባቸው የሚቀየሩብኝ? እያለ ይንገን ዳግም ደግሞ ለምንድን ነው ፂወን እንደዚህ ብልሃታችንን ያሳጣችን፣ እናቴንና እህቴን፣ እናቴንና እኔን ሀዘን ይከተተችን? መናገር ካለብን ራሳችን መናገር አለብን እንጂ እሷ የምትናገረው በልት ምክንያት ምንድን ነው ብሎ በጣም ዛሬ እኔ ገኒን እንኳ ራሱ ልንገራት ወይ ሲል ዳግም አትንገራት ዛሬ እያለች እንግዲህ፣ አሁን በኋላ እንነግራታለን እያሉ ሲያስቡ የሆነ ችግር እየገጠማት እንጂ ለመናገር ወደኋላ ብለው አያውቁም። ግን የእናታን ጀታ አይችልም እና ሁልጊዜ በኤፍራታ እየተንሰፈሰፈች እና ብዙውን ነገር ምርጫ እየተናገረች ትገኛለች። ዳግም መጀመሪያ እንንገራት ብልሽ፣ እምቢ ብለሽ ዛሬ ማንም ሰው በማይታሰብበት ወቅትና በማይፈለግበት ቦታ ላይ ሰማች ብሎ ገኒንም እንግዲህ ይጮሁባታል። ፂወን ደግሞ ሁላቸውንም ከኔ አመጹብኝ፣ እኛ አንቺ ታመሽ፣ አንቺን ለማዳን አንቺ ትውስታሽን ለመመለስ ወደኋላ ወደፊት እያልን ለአንቺ እየደከምን እያለን እንዴት የእኛን እንደዚህ ታደርጊያለሽ? ሲል ተናገሯት ማለት ነው ገኒና ዳግም አሁን ከባድ ነው ይህ ነገር። በጣም የሚያሳዝን ነገር። ማለት አንዳንድ ጊዜ ቸኳላነትና ምን ነገር ያለበት ቦታ ብናስተውል መልካም ነው ብዬ አስባለሁኝ። እንደውም በእናትሽ ታፍሪ ያለሽ እናትሽ ሰራተኛ ስለሆነች ነው የምታፍሪ ተብሎ ደግሞ አይጠየቅም። ቢያንስ እንኳ ስትነግራት አስተባብላና ጥሩ ነገርን አስገድፋ እንደዚህ ሆኖ ነው ብላ አስተባብላ ብትነግራት የበለጠ ጥሩ ነው። አሁን ግን ድንገት የሆነ ነገር ስለሆነ እዚህ ላይ እናትሽ ድንገት ተደፍራ ነው ከዛ ላይ ደግሞ ብናትሽ ሰራ ተኛ በመሆኗ ነው። ሰራተኛ ብትሆንም ቤት ውስጥ እያንቺ ስትል እያገለገለች ነው እያለች አልነበረም መናገር የነበረባት። አንድን ሰው እንግዲህ ለብዙ አመታት እናት የለኝም እናቴ ማን ይሆን እንደውም አንዳንድ ጊዜ ገኒ እናቴ ብትሆንም እያለች ስትመኝ ለነበረችው ሰው አነጋገሯ ይህ መሆን አልነበረበትም ማለት ነው። እንግዲህ ኤፍራታም በገኒ በጣም ተበሳጭታለች። ገኒም በፂወን ተበሳጭታለች። ዳግምም በፂወን ተበሳጭቷ በዚህ መካከል ናታል የማነኛ ናቸው ሊሰማ እንደሚገባው እዚህ ላይ የራሱ ችግር ያጨናንቀዋል። በዚህ ሰዓት እንግዲህ ያፌት ደግሞ ደስተኛ ነው ወደዚህ በዚህ ቪዲዮ ምክንያት ኤፍራታ ወደኔ ትመጣለች እያለ ይጋበዛል። ግን ኤፋየ ምንጊዜም ቢሆን እንግዲህ ይቅርታ ታደርግላት ይሆናል ብላችሁ ታስባላችሁ? ለጊዜው ስሜታዊ ሁና ተናግራ ሊሆን ይችላል እንጂ በእርግጥ በዚህ መልኩ ለገኒ እናትነቷ መስማት አልነበረባትም። እናንተስ ምን ትላላችሁ? ሀሳብ አስተያየታችሁን አቅርቦ ዳግምና ገንዬ በጣም ተናደዋል። ከነሱ አንደበት ብሰማ ደግሞ የበለጠ እሷ ደስ ይላት ነበር። እንግዲህ አልሆነም። ጽዮን እዚ ጋ ትልቅ ስተት ሰርታለች። ናቲም እንግዲህ እን በዚህ ህመም ላይ እያለ የመናገሩ ከባድ ይሆንበታል። በዚህ ላይ ሚስቱ፣ በዚህ ላይ ሀማቱ፣ በዚህ ላይ የሚስቱ እህት፣ በቤተሰብ ተከቦ ለመወሰን ያቃተው ናቲ ነው ማለት ነው። ናቲ ደግሞ ከገግባበት ለመውጣት ብዙ ነገር ያስፈልገዋል። ስለዚህ አሁን ያፌት እንግዲህ ኤፍራታን ወደ ራሴ ልትመጣልኝ ነው እያለ የሚደግስበት ሰዓት ነው። ግን ኤፍራታ በፍጹም ከሱ ጋር ትሄዳለች ብዬ እኔ አላምንም። ነገሮችን አጤና ትደርስበታለች። እንግዲህ በቅርብ ጊዜ ሉሊትና ያፌት እንግዲህ ወደ እስር ቤት የሚወረወሩበት ቀን ቅርብ ይሆናል ብዬ ነው ማስበው። ገኒ ግን እንግዲህ ምን ይከሰት ይሆን? በገኒና በኤፍራታ መካከል ያለውን እንግዲህ በቀጣይ አብረን የምና ይሆናል። ክልል ቻናሌ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ ውዴ ሀገሬ ልጆች